ከዛ በኋላ ሪቫይስ እናደረገዋለን። በእኔ በእኔ አስተያየት እና አሁን አንተ ከምታደረገው ከልጅ ጋር በምትነጋገረው የእኔ ብሊቭ አንደኛ የእምነቱ መሰረት እራሱ ይለያያል። ሁለተኛ የእኛ ጌታችን አምላካችን ብለን ምናምነው ለኢየሱስ ክርስቶስ የእኛ አምላካችን ብለን ስናምን እናንተ ደግሞ መሳይ መሳያ ብላችሁ ነው የምታምኑት። ሁለተኛ ባይብል ሆሊ ሆሊ ቡክስ ቁርአንና ባይብል አመጣጣቸው የሙስሊምና የክርስቲያን ይለያያል። ሶስተኛ ሪሊጅን ፕራክቲስ የምናደርግበት መንገድ የሙስሊምና የክርስቲያን ፕራክቲሱ በጣም ጾሙም ይሁን ጸሎቱም ይሁን ቀኑን እንኳን እኛ እሁድን ስናከብር እናንተ ጋር ፍራይዳይ የሚከበረው ይለያያል። ቆይ ልጨርሳ፣ አንዴ ልጨርስ፣ ይቅርታ ስድስተኛ ወርሺፕ የምናደረግበት ቦታ ራሱ ይለያያል። የራሱ የሆነ ታሪክ ደግሞ አለው። ደህንነትስጥ ጨርሻለሁ። ደህንነትደህንነት አሁን ያልከውን ይህን ልመልስልህ እነዚህ ፖይንቶችን አንድ ፔጅ ላይ መሆን አለብን። እኔ ለአንተ እኔ ለአንተ ልመልስልህ እና እናንተ ልንግባባ በዚህ ፖይንት እኔ አሁን ደህንነት ብዬ ኢየሱስ ክርስቶስ አቤት፣ ስለ ሃይማኖት እንጨርሰና ስለ ክርስቶስ ባለን እምነት ላይ እናወራለን። አይ ስለ ክርስቶስ እያወራ ያለው ስለ ክርስቶስ እያወራው አይደለም። እንግዲህ እግዚአብሔር ክርስቲያን ሆኖ ብሎ አዟል

መዳን መዳን፣ ይህ ነው ድህንነት። ለዛ እኮ ነው የምለው። የእምነቱ መሰረት ጂሰስ ማን ነው? ሆሊዴይ ምንድን ነው? የት ነው የምናመልከው? እንዴት ነው የምናመልከው? በምን ሰዓት ነው የምናመልከው? ነቢያት እነማን ናቸው? አብ ወልድ መንፈስ ቅዱስ ማን ነው? አላህ ማን ነው? የሚለውን የሃይማኖት መሰረት ከሞት በኋላ ያለውን ህይወት፣ ወደ ገነት እንዴት ነው የምንገባው? የሰው ልጅ ከኃጢአት ጋር ነው የተፈጠረው ወይስ ያለ ኃጢአት ነው የተፈጠረው የሚለው እነዛ የሃይማኖት መሰረቶች ላይ በጣም ትልቅ ልዩነት አለን። ስለነሱ ልናወራ እግዚአብሔር ክርስቲያን ሆኖ ብራዟል ወይ ኦፍኮርስ፣ ብለኛ አሁን ይላል ማስረጃ ይኸውልህ የኛ መጽሐፍ ቅዱስ ኦልድ እና ብሎ አዲስና ኦልድና ኒው ቴስትመንት ይባል ክርስቲያን ሆኖ ያለበት ቦታ የቱ ጋ ነው? ወገናችን ማቸው ሊገባህ አይችልም። ለማይገባ ውስ ለምን ሳይሆን ስጭንና እናንብበውኛ ችግር ኖ አይደለም። እኔ ደግሞ ለዛ አይደለም ማዚ ያለው አሁን እኮ የመጣሁት ቅድም እንደመጣው ነገር ያለው እኔ ስለ ሃይማኖት አይደለም መናገር የምፈልገው ስለ መሰረቱ፣ ስለ ሃይማኖት ወገናችን፣ አይ ስለ መሰረቱ ነው መናገር የምፈልገው መሰረቱ ላይ

ሰላ ያለውን እንናገራለን። አሁን መጀመሪያ ሙስሊም ስለመሆኑ እናውራ። ለምን ሙስሊም ሆ ሙስሊም ሆኑ ተብሎ ነው ወይ? አዎ ተብሏል። ማና ነው አምላክ? ሙስሊም ስሊም ነው አሳሳት ል ነው ማይገባው እሱ እኔ አንዱን ፓርት ልነግረህ አልችልም። እግዚአብሔር የት ጋ ነው ነቢያቶችን ክርስቲያን ሆኑ ብሎ ያዘዘባቸው? እንዴ ሐዋርያትን ሂዱ ስለ እኔ ስበኩ፣ ለዓለም ሁሉ ስለ እኔ ስበኩ። ስለ ክርስቶስ ቴስትመንትና ኒው ቴስትመንትን ቢፎር ክራይስት እና አፍተር ክራይስት የሚለውን ፕሪንሲፕል በፍስና ያለን ማለት ነው። ዘመን ክርስቲያን ሆኖ ብሎ አላዘዘም ማለት ነው። በብሉይ ኪዳን ጊዜ ኖ አልነበረም። ሁሉም በእግዚአብሔር ነበር የሚያምነው ከክርስቶስ በፊት ግን ጥፋት እንዳለ ግን ያውቃል ኢየሱስ ክርስቶስ ወደ ምድር እንደሚመጣ የዘላለም ህይወትን እንደሚሰጥ ግን ተነግሮናል እና ቃላት አሁን በነብያት በኩል ክርስቲያኑ ነው የሚያዘዘበት ቦታ የለም እሺ እግዚአብሔር ነው አይደል ኢየሱስ ክርስቶስ ቃለ ሲሰጥ የነበረው የሰጠኸኝን ቃል ሰጥቻቸዋለሁ ሲለው ያን ያበረው ኢየሱስ ነው አይደለ እኛ እኮ ይኸው ለዚህ ጋር ነው ልዩነቱ። ኢየሱስ ክርስቶስን ፓርት ኦፍ ጋድ ብለን ነው የምንወስደው። አብሮድ መንፈስ እየሱስ ይናገራል፣ ኢየሱስ ደግሞ ለሰዎች ያደርሳል እንደዚህ በጣም አስቸገረ። አንበቦ አይገለጽለትም ብለህ ነው። እኛ ምናምን ነው። ዩ ሲ ቁርአን እንደወረደ ነው አይደለ? የእግዚአብሔር ያላህ ቃል ነው አይደለ? ለነብዩ ተሰጠውና ሰዎች አሁን ይጠቀሙበታል። የእኛን ግን የመንፈስ ቅዱስ መጽሐፍ ቅዱስ ቅዱስን መረዳት አለበት፣ ሲጀመር ማለት ነው። መጽሐፍ ቅዱስን ደግሞ ስናይ ዮሐንስ ወይ ደግሞ ማቴዎስ አንተ ብለህ እንደምታየው አይደለም የምናየው ከዘፍጥረት እስከ ራእይ ድረስ ያለው ነገር እሱን ቀንሶና ይቀጥላል። ብሩክ ይሰማል። አሁንስ እንትን ሞኖቲዝም ስለሚባል ነገር ታውቂያለሽ? ያው ፋውንዴሽን እንያዝ ምናምን። ስለዚህ ብሩክ ይሰማል። ብሩክ። ሞኖቲዝም የሚባል ነገር ታውቂያለሽ? ሞኖቲዝም አላውቅም። አብርሃሚክ ሪሊጅን የሚባል ታውቂያለሽ? በቃ እኮ ልንገርሽ እኮ ካላወቅሽ ልንገርሽ፣ ጠይቅኝና። ሞኖቲዝም የሚባል የሃይማኖት አንጃ አለ፣ ወይ ደግሞ የሃይማኖት ጠቅላላ እንትን ያለ እና፣ ሞኖቲዝም ላይ ምን መሰለሽ ሪሊጅን ዳ ብሊቪን ዋን ጋድ ሞኖቲዝም ወይ ደግሞ አብርሃሚክ ሪሊጅን ይባላሉ። የሰማሽኝ ነው። እነሱ ጁዳይዝም፣ ክርስቲያኒቲ እና ኢስላም ይባላሉ። የሰማሽኝ በደንብ። እነዚህ ሦስቱ ሃይማኖቶች አብርሃሚክ ሪሊጅን ወይ ደግሞ የአብርሃም ሃይማኖት ወይ ደግሞ ሞኖቲዝም ይባላሉ። አገኘሽኝ? በሚለያያቸውንና አንድ የሚያደርጋቸውን ነገሮች ተነግሪኛለሽ። በቀጣይ እሱ ልስማና እንቀጥላለን። ቴንክ ዩ። እኔ ሪሊጅንን አላጠናም፣ ግን ኦንሊ ቲንግ እኔ የማውቀው አሰብሮክ እና ሃይማኖቴ ያስተማረኝ ራሴን ስወድ ሌላ ሰውንም መውደድ እንዳለብኝ፣ የራሴን ሃይማኖት ሳከብር የሌላ ሰውንም ሃይማኖት ማክበር ነው። ሌላው ደግሞ የሞራል ጥያቄና የሂውማኒቲ ጥያቄ ነው። እኔ አሁን ክርስቲያን ነኝ። እኔ ክርስቲያን ስሆን በምድር ላይ ብዙ ሪልጅኖች አሉ፣ እንኳን የሚያምኑትን የማያምኑትን፣ እንኳን በሚያምኑት ነገር በቃ አክብሬ መኖር እንዳለብኝ ከሰዎች ጋር ማለት ነው። በተቻለኝ ቁጥር ያትን አሰ ክርስቲያን ክርስቶስን መስበክ ይጠበቅብኝ ክርስቶስ መናገር አለብን። ብሩክ አይደለም፣ ብሩክ አይደለም። ቆይ ቆይ ቆይ ያቃ ያ እኔ እሱን አልጠየኩሽም እኔ እሱን አልጠየቅኩሽም ብሩክዬ አሁን ለፖንት ነው ማለት ያለ ሶስት ሃይማኖቶች የሚለያያቸውና አንድ የሚያደርጋቸውን ነገሮች ንገሪ እሱ የነገርኩሽ የጠየኩሽ ሪሊጅንን አላጠናውም አላቅም ልዩነታቸውና አንድነታቸውን አላጥም ግን ኤግዚስት እንደሚያደርጉ አውቃለሁ ተስፋ ያደርጋል መልሴ ካላወቅሽ ልንገርሽ ጁዳይዝም ሃይማኖት ማለት አንድና አምላክ የአህዌን ወይ ደግሞ አዶናይን በማምለክ ላይ የተመሰረተ ሃይማኖት ነው እና እነሱ መሲሁን ይጠብቃሉ መሲህ አለ የሚመጣ መሲህን መሲ ይመጣል መሲሁን ይጠብቃሉ ወደ ክርስቲያኒቲ ስድመጪ ደግሞ ክርስቲያኒቲ ያንን አንዱና የአህዌን አምላክ ያመልካሉ ግን እነሱ ከጁዳይዝም የሚለያዩት ልጨርስልሽ ከጁዳይዝም የሚለዩበት ምንድን ነው አንድ አምላክ በሶስት አካል ተገልጧል ብሎ ያምናሉ። በሶስት አካል ተገልጧል ብሎ ያምናሉ። ማለትም አንዱ አምላክ አብ፣ ወልድ፣ መንፈስ ቅዱስ ብሎ ያምናሉ። ከነሱ ውስጥ ከሶስት ውስጥ ወልድ የተባለው አካል የአምላክ አካል መሲሁ ነው። እሱ ደግሞ መሲሁ ወደ ምድር መቶ ለእኛ ኃጢአት ተሰቅሎ ያድነናል ብሎ ያምናሉ። እዚህ ድረስ ሰማሽኝ?

የሰማሽ ነው ልድገምልሽ። በ በደንብ ልድገምልሽ ማ እንትን ሞኖቲዝም ሃይማኖት ላይ ሶስት እንትኖች አሉ አለን ጁዳይዝም፣ ክርስቲያኒቲ እና እስልምና ነው። ጁዳይዝም የሚያምኑት አንድ አምላክ በአንድ ምንነት እና በአንድ ማንነት አለ ብለው ያምናሉ። እነሱ ደግሞ የአንድ ማንነትና ማንነት ና ምንነት ያለው እንትን ያህዌ ወይ ደግሞ አዶነ የሚሉት አምላክ መሲሁን ይልክልናል። መሲሁ ደግሞ መጥቶ ወደ አንድ ወደ ትልቅ ህዝብነት ይመልሰናል ብለው ያምናሉ ወደ ክርስቲያኒቲ ስንመጣ ደግሞ ይሄ አንዱ አምላክ ያህዊ ወይ ደግሞ አዶ ነው የሚባለው አምላክ በምንነትና በምንነት አንድ በማንነት ደግሞ በሶስት አካላት ተገልጧል ብለ ያምናሉ። እነዚህ ከሶስቱ አካላቶቹ ደግሞ አንዱ ወልድ የተባለው አካል እሱ መሲሁ ነው። እሱ ደግሞ ለእኛ ኃጢአት መቶ ተሰቅሎ ያድነናል ብለ ያምናሉ። ወደ እስልምና ስትመጪ ደግሞ እስልምና ልክ እንደ ጁዳይዝም አምላክ አንድ ማንነትና ምንነት አለው ብሎ ያምናሉ። በመሲሁም ያምናሉ። ከዛ በኋላ ደግሞ በነቢዩ መሐመድም ያምናሉ። ይሄ ነው አጠቃላይ ያለው ነገር። ከዛም ያለያያቸውን ነገሮች እናውጣ። እስካሁን ያለሁትን ተረዳሽ? አዎ። ያ እንግዲህ ላይ የራስህ አንተ ያጠሻል ሪያሊቲ ነው የምነግርሽ አንድ ሚት ሚት አርጓል ወይ? እንት ሰው አታስገቡ። ሞዴሬተሮች ሰው አታስገቡ። ሰው አታስገቡ ሞዴሬተሮች። ቀጥ ይብሩክ። ኦኬ፣ ያው ለሪያሊቲ የሚባለው ብዙ ጊዜ የሆነ ነገር ኤክስፒሪንስ አድርገ ኤክሰርሳይዝ ብሊቭ አድርገ ያበት ከሌላ ሰው ጋር ከሆነ ከዛ ሰው ጋር ስትስማማበት ወይ ደግሞ ከራስ ጋር ከሆነ ደግሞ የራስን ኤክስፔሪንስ ቁጭ አድርገ ያመንክበትን ነገር ዝሰፋት ሪያልቲ ሪያሊቲ ትላለህ። ከዛ ውጭ ግን የተለያዩ ሰዎች ወይ ደግሞ የተለያዩ ድርጅቶች አንድ ላይ መጥተው በሆነ ነገር ሰርተው ኤክስፐሪመንት ሰርተው ይሄ ነገር ሪያሊቲ ነው ፋክት ነው ይላሉ። ከዛ ውጭ ግን በዓለም ላይ ሃይማኖት ዲፍረንስ አለ። በቃ ይህንን አክሴፕት እናድረግ። ለምንእንደሱን አላልኩሽ ብሩክዬ፣ ቆይ ቆይ ቆይ ብሩክ አይደለም፣ እኔ እሱን አላልኩሽም። አይ እኔ እሱን አላልኩሽም። ያላልኩትን ነው እያወራሽ ያለሹ። ምን መሰለሽማ እነዚህ ሶስት ሃይማኖቶች ለየራሳቸው ጁዳይዝም ጁዲዎቹ ይሁዲዎቹ ለእኛ እውነት ነው ብለው እየኖሩበት ነው። አንቺም ክርስቲያንነትሽን ለእኔ እውነት ነው ብለሽ እየኖርሽ ነው ያለሹ። እኛም ምስልምናችንን ለእኛ እውነት ነው ብለን እየኖርንበት ነው ያለ፣ ነው ለየራሳችን እውነት ነው። ገባሽ አደለ? አሁን ምንድን ነው ወደ ጋራ እውነት ለመምጣት ምንድን ነው የሚያለያየን፣ የቱ ጋር ነው የተለያየ ነው፣ የቱ ጋር ነው የተላለፍ ነው የሚለውን ነገር እናዬና እሱ ላይ ነው የምናወራው። ተረዳሽኝ አደለ? ያ ዴፍኔትሊ እዛ ጋ ነው የምናወራው። ግን ምን አለ መሰለ፣ እዚህ ጋር የሃይማኖት መሰረት የሚባሉ ነገሮች አሉ። አንተ እንዳልከው ማለት ነው። ከዛ በኋላ ኔ እኔ አመንኩኝ አለ። በሃይማኖት በሃይማኖቱ አምኖ ዝም ብሎ የሚኖር አለ። በሃይማኖቱ ደግሞ አምኖ ተምሮ፣ ስለዚህ አሁን የተለያየንባቸው ነገሮች ላይ እናወራ ማለት ነው። እንችላለን፣ ግን ዲፕ መሄድ አንችልም አይደለ? ቢኮዝ አይ ኬን ና ጎ ዲፕ መሄድ አልችልም። ግን መሰረቱን የተለያየንበትን መሰረቱን እናውራሉ። ለምሳሌ አሁን እናንተ ፍራይዴ ላይ ነው አለ ላይክ አይ ቲንክ ጁማ ነው በጣም ትልቅ ታይም ፍሬም የሚደረግ አለ። ይቅርታ አላውቅም፣ ግን አይ ኖ ከላይ እናወራለን። እሰማለሁ፣ ብሩክ እያወን አዎ፣ ዴፍኒትሊ እሰማ ከሆነ ኔትወርክ በጣም አስቸግረኝ፣ አንገባም ችግር ከላይ ነው የምናወር። እሺ፣ አሁን እሰማለሁ። አዎ፣ አሁን ለምሳሌ እኛ ሳንደይ ያው እሁድን ነው የምናከብረው። አይደለም እሁድ የእረፍት ቀን ነው ብለን እናምናለን። እሁድ የጸሎት ቀን፣ እግዚአብሔር የሚመሰገንበት ቀን ነው ብለን ነው የምናምነው። አይደለም እኛ ይ እሱ ጋር ሳይሆን አንድ ቀላል ነጠብ እናንሳ። እሰማለሁ አ ብሩክዬ፣ አዎ እሰማሃለሁ። እኔ እሰማሃለሁ። ኔትወርክ አስቸግሮሃል ማለት ነው። ቆይ ቆይ፣ ብሩክዬ አንዴ አንዴ ቆይ ወይም ብሩክ እሱን ከምናወራ ሌላ አሪፍ ነጥብ እናወራለን። እሰማለሁ፣ እንደምሰማ ነገር ኔትወርክ እያስቸገረኝ ስለሆነ ነው። አይሮኑ ዛሬ ምን እንደሆነ እሰማለሁ። ብሩክ አዎ፣ እኛ እሰማሃለን። ለአንተ ነው መሰለኝ የማይሰማው። አይ እኔም እየሰማዎች ነው። አሁን እኛ አምላካችን አላህ አላህ አይወልድም አይወለድም ብለን እናምናለን። እናንተ ደግሞ አምላካችሁ ይወልዳል ሊወለዳል ብላችሁ ታምናላችሁ አደል? እሱ ላይ ለምን አናወራ ብሩክዬ